ዛሬም እንደ ትናንቱ የኢትዮጵያ ሉዓላዊነት በደምና ባጥንት ለማስከበር የቆረጡ ጀግኖች አሉን ሲሉ የመንግሥት ኮሚኒኬሽን አገልግሎት ባወጣው መግለጫ አስታውቋል። የመንግሥት ኮሚኒኬሽን አገልግሎት የሰንደቅ ዓላማ ቀንን አስመልክቶ መልእክት አስተላልፏል። በመልእክቱም ስኬቶቻችን የሰንደቃችን ከፍታ የሚጨምሩ ናቸው ብሏል። የመግለጫው ሙሉ መልእክት ዘመኑ ይርጋ እንደሚከተለው ያቀርበዋል። ስኬቶቻችን የሰንደቃችንን ከፍታ የሚጨምሩ ናቸው። ኢትዮጵያ ባለፉት ጥቂት የለውጥ ዓመታት እምርታዊ ስኬቶችን እያስመዘገበች የሚመጥናትን ከፍታ እየያዘች ትገኛለች። ለዘመናት የቁጭትና እንጉርጉሮ ትርክት ምንጭ የነበረውን አባይን ገርታ የኃይልና ብርሃን ምንጭም አድርጋለች። በንጋት ሐይቅ በምግብ ሉዓላዊነቷ ላይ ጉሌ ሚና የሚጫወት የአሳ ምርት ማግኘትም ችላለች። አዲስ የቱሪዝም መዳረሻ ደሴቶችንና ከተሞችን ፈጥራለች። የአባይን የቁጭት ትርክት ወደ ድልና አሸናፊ ኃላፊነት ብስራት ትቀይራለች። ተጨማሪ የኃይል ምንጮችን ከውሃ እስከ እንፋሎት፣ ከፀሐይ ብርሃን እስከ ኑክለር ኃይልና ንፋስ በመገንባት ላይ ናት። እነዚህ ሁሉ የሰንደቋን ከፍታና ተምሳሌትነት የሚያጎሉ ናቸውም። ኢትዮጵያ ከገጸ ምድር ባሻገር በከርሰ ምድር ያሉ ሀብቶቿን ወደ መጠቀም ተሸጋግራለች። በተፈጥሮ ጋዝ ማውጣት የታየውን ስኬት ለማላቅ በነዳጅ ዘይትም ለመድገም ግዙፍ ፕሮጀክቶችን ጀምራለች። የግብርና ዘርፉን ውጤታማነት ለማሳደግ የአፈር ማዳበሪያ በራሷ ለማምረት ወሳኝ ምዕራፍ ላይ ደርሳለች። የህዝቧን የአኗኗር ዘይቤ ለመቀየር ከቢሮ እስከ ግቢ በሚል ጀምራ ከከተማ እስከ ገጠር ወደ ሚል ተሸጋግራለች። በአዲስ አበባ የተጀመረው የከተሞችን ገጽታ የመቀየር ንቅናቄ ዘመናዊነትን፣ የስማርት ሲቲ ፅንሰ ሀሳብና ሰውን ከተፈጥሮ የማስማማት ልምምድን ያስተዋወቀ ነው። ይህም የዲፕሎማሲ ማዕከል የሆነችውን መዲናችንን በዓለም አቀፍ ደረጃ ያላትን ገጽታ የሚያጎላ፣ የሰንደቃችንን ከፍታም የሚጨምር ሆኗል። ከተሞቻችንን የማዘመኑን ጅማሮ ወንዞቻችንን በማከም የተፋሰሶችን ደህንነት የሚያረጋግጥ ሆኗል። ከእንጦጦ ጀምሮ እየተሰራ ያለው የወንዞች ዳርቻ ልማት የአዋሽ ተፋሰስን ስነ ምህዳር ጭምር የሚያክም ለአካባቢ ጥበቃ አብነት ነው። የገጠር አኗኗር ዘይቤያችንን በማዘመን ኢትዮጵያን በበጎ የምትመሰል ሀገር የማድረግ ጥረታችንም ፍሬው እየታየ ነው። እነዚህ ሁሉ የሰንደቃችንን በኩራት መውለብለብ የሚያጎሉ የትጋታችን ውጤቶች ናቸው። ዛሬ የምናከብረው የሰንደቅ ዓላማ ቀን በነጻነት ቀን የተገኘ አይደለም፤ ነጻ ሆኖ ለሌሎች ነጻነት ከፍ ብሎ ሲውለበለብ የታየ የነጻነት ምልክት እንጂም ነጻነቱን ማስከበር ግን ቀደምቶቻችን ደም ስጋና አጥንት ገብረዋል። ኢትዮጵያን የዓለም የነጻነት ቀንዲል አድርገው አስረክበውናል። ዛሬም እንደ ትናንቱ የኢትዮጵያን ሉዓላዊነት በደምና በአጥንት ለማስከበር የቆረጡ ጀግኖች አሉን። በምድር፣ በአየር በባህርና በሳይበር የኢትዮጵያን ሉዓላዊነት በማስከበር ሰንደቋ የነጻነት ተምሳሌትነቱ እንዲቀጥል የሚተጉ ጀግኖቻችን አሉ። የሰንደቅ ዓላማ ቀንን የምናከብረው በሁሉም ግንባር፣ በሁሉም አውድ ስለ ኢትዮጵያ ዋጋ የሚከፍሉ ጀግኖቻችንን በማመስገን ሰንደቃችንንም በክብር ከፍ አድርገን በማውለብለብ ለላቀ ከፍታው እንደምንተጋ ቃል በመግባት ነው። የተጀመሩ ትልልቅ የሰንደቅ ዓላማ ፕሮጀክቶችን ለማሳካት ደግሞ ያለ ስስት በጋራ መጣር፣ የኢትዮጵያን ብልጽግና እውን ለማድረግ ማናቸውንም ዋጋ መክፈል ከዜጎች ይጠበቃል። እንኳን ለሰንደቅ ዓላማ ቀን አደረሳችሁ። የመንግሥት ኮሚኒኬሽን አገልግሎት ጥቅምት 3 2018 ዓ ም